አሁን የምንገኝበት አካባቢ ሀሪያ አስተማሩበት ቦታ ጉዳ የቅዱስ ጴጥሮስ ኢዮጴ የሚባል ቦታ ነው። ይህ ዳርቻው ከባህሩ ዳርቻ የአካባቢ ኢዮጴ ይባላል። በዚህ ቦታ ሁለቱ ዋና ዋና ነገሮች ተከናውነዋል። ፔጥሮስ የቅዱስ ጴጥሮስ ተለያዩ ስራሳቦታው ነውዋ። ይሄ ቦታ ማለት ቅዱስ ጳውሎስ ቅዱስ ጴጥሮስ በዚህ አካባቢ ሲያስተምር በዚህ ቤት ውስጥ የነበረች ጻቢታ የተባለች ደቀ መዝሙር ነች። ደቀ መዝሙር ያላት የሐዋርያ ተከታይ ተማሪ ነበረች። በሌላ ስሟ ድርቃ ይላታል። ቅዱስ ጴጥሮስ በመድኃኒታችን በኢየሱስ ክርስቶስ ስርስ የሞተችውን ዶርቃ ወይም ጣሊታ ከሞት ያስነሳበት የሐዋርያ ሥራ ምዕራፍ ዘጠኝ ላይ ይገ የሐዋርያ ሥራ ምዕራፍ ዘጠኝ። ስለዚህ ስልካቸው ላይ ካለ መኪና ሊሆናቸው አ ያለሆነ ቤታቸው የሐዋርያ ሥራ ምዕራፍ ዘጠኝ ላይ ያለው ታሪክ ጊዜ ላይ ተበላል። ቦታው ኢዩጲ ነው። ከሞት ያስነሳት ጣሊታ ትባላለች። ከሞት አስነሺው ሊቀ ሐዋርያት ቅዱስ ዼጥሮስ ይህን የመጀመሪያው ሁለተኛው ደግሞ ቅዱስ ዼጥሮስ እንግዲህ የሐዋርያት አለቃ ነው። ሌሎቹን ወደ አህጉረ ስብከት እንዲያስተምሩ ያበረታታል፣ ይልካል። እርሱ ግን በዚህና በአካባቢው በተደጋጋሚ ጊዜ እየተዘዋወረ አስተምሯል፣ ጥላው ፈውሷል፣ ጥርቁ ፈውሷል፣ ታ አስበስከዋል። በአብዛኛው በዚህ አካባቢ ሁለተኛው ታሪክ አሁን አፈ የመጣ ነው። እሱም ዝግ ነው። ደረጃው ስር አንድ ድንጋይ ቤት አለ። ለምልክት አድርገው ያስቀመጡት የስምኦን ቁርበት ፋቂው ቤት ነው። በግብረ ሐዋርያት ላይ ስምኦን ቁርበት ፋቂ ይለዋል። ቁርበት እየፋቀ የሚተዳደር በኢዮጴ የሚኖር ስምኦን የሚባል ሰው ነበር። ስምኦኖች ብዙ ስለሆኑ በዚህ ይለያል ማለት ነው። ስምኦን አረጋዊ ያለ ራሱ ስምኦን የተባለ ጴጥሮስ አለ። ይሄኛው በሐዋርያ ዘመን የነበረ በኢዮጴ ይኖር የነበረ ቤቱን እዚህ ጋ ነው። ስምኦን ቁርበት ፋቂ ይባላል። ታዲያ እዚያ ምን ሆነ ቢባል፣ ሐዋርያው ቅዱስ ጴጥሮስ ከሦስት ወር በላይ በእርሱ ቤት ኖሯል። ይሁን በዚህ አካባቢ ሲያገለግል እግዚአብሔር ፈቅዶለት ቅዱስ ጴጥሮስ የሚያክል ቅዱስና ሀዋርያት ያለቃ ቤቱ ለማስተናገድ የበቃ ነው ማለት ስለዚህ በስምዖን ቁርበት ፋቂ ቤት ቅዱስ ጴጥሮስ ስለ መክረሙ ስለ መቆየቱ ስታነቡ ይህን ቦታ ስታቱ ማለት ቤቱ ግራውንድ ነው ይህ ቤት የነበረው ደግሞ አን ቤተክርስቲያን የተሰራበት ጣቢታን ከሞት ያስነሳበት ቤተክርስቲያኑ ጴጥሮስ ነው ማለት ነው ስለዚህ ኢዮጴ ከቅዱስ ጴጥሮስ ጋር የተያዘ ታሪክ ያለው ነው። የቅዱስ ጴጥሮስ በረከት ይደርብ። አዎ ሐዋርያት ሥራ ስንት ያልኳል። ስለዚህ ነው መጽሐፍ ቅዱስ ላይ ለምሳሌ በዚህ አጋጣሚ ኢዮጴ ደርሶ ጣቤታ መሞቷን ሰምቶ ስሟም ዶርቃ የተባለች ሌላኛ ስሟ ዶርቃ የተባለች እርሷን ከሞት አስነሳት የሚል ታነባላችሁ። እዚህ ነው ማለት ከዚያም ደግሞ ወደ ሉድ ሄደ ይላል። ሉድ አሁን የምንሄድበት ቦታ ልዳ ማለት ነው። በኋለኛው ዘመን የሰማዕቱ የቅዱስ ጊዮርጊስ ቅዱስ አጽም የከበረ አጽም ፈልሶ አምጥተው በቤተ መቅደስ እዚያም እነግራቸዋለሁ በግሪክ ቤተክርስቲያን አለ ከቅዱስ ጊዮርጊስ ቅዱስ ጊዮርጊስ በዘመነ ሰማይታት የነገረኝ ይሄ ቦታ ግን ቀድሞም በሐዋርያች የሚነገርለት ነው። ስለዚህ ልዳ የሚለው ራሱ መጽሐፍ ትጃለ እርሱም የሐዋርያ ሥራ ምዕራፍ አስ ተያያዥ ነው ለማለት ነው። ቅዱስ ጴጥሮስ ልዳ አካባቢ ያገለግላል። በኢዮጴም እየመጣ ያገለግላል። በዚህ ቁርበት ፋቂ ቤት ያድረ ሶቶ ከዛ በኋላ ደግሞ ሮምን የመሳሰሉትም ተተዋውሮ አገልግሏል። በመጨረሻ ከቅዱስ ጳውሎስ ጋር በሮም አደባባይ በኔሮን ቄሳር ተሰይፎ ሰማየትነት ተቀብሏል። ጴጥሮስና ቅዱስ ጴጥሮስ ቁልቁል ተሰቅሎ ቅዱስ ጳውሎስ ተሰይፎ ቅዱስ ጴጥሮስና ጳውሎስ በዓላቸው መቼ? ሐምሌ አምስት አምሌ አምስት የምናከብረው የጴጥሮስ ጳውሎስ ነው። ስለዚህ ጳውሎስ በመላ ዓለም ተዘዋውሮ አስተምሯል። መጨረሻው ሮም ነው የሆነው። ቅዱስ ጴጥሮስ በአብዛኛው በዚህ ሆኖ በአንጦኪያ ዙሪያ በኢየሩሳሌም ዙሪያ ሲያስተምር ሌሎቹን ሐዋርያት ሲያበረታታ ሲልክ ሲያሰማራ ኖሯል። በመጨረሻም ሰማዕት ሆኖ ግን በሮም ነው። እና በግብረ ሐዋርያት ላይ ግን ከሶስት ምዕራፍ በላይ ከዘጠኝ ጀምሮ ስለዚህ ቦታ በስፋት ተጽፏል። ስለማስተማሩ ስለመፈወሱ ስለ መፈወሱ ብዙዎችን አሰምሮ ስለማጠጡ ስለ ቅዱስ ጴጥሮስ በሚነገረው ነገር ሁሉ ይህ አካባቢ ከታላቁ መሀል ዳርቻ በኢዮጴ በሉድ ሉድ ነው የሚለውመታ። ሉድ ማለት ልዳ ነው። ኢዮጴ ማለት ይሄ ቦታ ነው። ስለዚህ የቅዱስ ጊዮርጊስን እዛ እንተርካለን። ጥያቄ ያላችሁ ከዚህ ጋር ይተያዘ የሐዋርያት ስራ ምዕራፍ ስንት ነው ዋናው ምዕራፍ? ሁሌ የሐዋርያት ስራ ምዕራፍ ስንት ነው? ዛሬ ከጎበኘ ነው አንዱን ለዋነኛው ከምሳ በኋላ ያየነው ማስታወሻችን የሐዋርያት ስራ ምዕራፍ ማታ ነው የሰማነውን በልቦናችን ያሳ